ሰላም፣ ጤና፣ ፍቅር፣ በረከት ተመኝንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአዲስ መረጃ ተገናኝተናል። ይህ አዲስ መረጃ እንግዲህ በርካቶችን ያስገረመና ያስደነገጠ ሆኗል። ዋይት ሀውስና ኤሎን መስክ ምንና ምን ናቸው የሚለውን ነው ምንፈትሸው ይሄ ሰው ለምን ወጣ። እንደገና ደግሞ እንደምታውቁት በጣም በርካታ ሚስጥሮችን ገና እግሩ ወደ ዋይት ሀውስ ከመግባቱ አጋልጦ ነበር። በርካቶችን ያስደነገጠ ወንጀሎችን ሁሉ ገላልጦ ነበረ ማለት ነው። ይህን መረጃ ለእናንተ ለማድረስ ወደድን። ቤተሰባችን ያልተቀላቀላቸው አድማጭ ተመልካቾቻችን ሰብስክራይብ በማድረግ የዶሏ ምልክት ተጭናችው እኛን ተቀላቀሉ ስንል በአክብሮት እንጋብዛችኋለን። እንደተለመደው ደግሞ በከበረ ስጦታችሁ በላይክ በኮሜንት በሼር እስከመጨረሻ አብራችሁን ዝለቁ። መረጃውን ከአክሱም ቲዩብ በኔሮ ማን ጸጋ ያደርሳችኋለሁ። ሰናይ ቆይታ ይሁንላችሁ። መጀመሪያ ላይ ግን የምንጀምረው ከሴራ ትንታኔው ነው። አሁን በጣም በርካቶች እያሉ ያሉት ኤለን መስክ በቴክኖሎጂ በጠፈር ፍለጋና በማህበራዊ ሚዲያ መስክ ላይ ያለው ተጽዕኖ ብዙ የሴራ ትንታኔዎችን አስነስተዋል ማለት ነው። እና እነዚህ ትንታኔዎች ታዲያ በተለይ ደግሞ በኤክስ መድረክ ላይ ተሰራጭተዋል፣ ከዓለም አቀፍ ሚዲያዎች እስከ ተራ ሰዎች ድረስ ውይይትን አስነስተዋል። እና እንደ እውነቱ ከሆነ ኤለን በተለያዩ አካባቢዎች ያለው ተጽዕኖ እና አከራካሪ ውሳኔዎቹ እነዚህን ትንታኔዎች እንዲበረታቱ ወደፊት እንዲመጡ አድርጓቸዋል ማለት ነው እና ከዋይት ሀውስ መውጣቱ ስንመለከት ምንድን ነው የተባለ ያለው? እነሱ እንድናውቀው የሚፈልጉትን በኋላ ላይ ነው የምንተነትነው። አሁን ላይ ግን ሴራ ተንታኞች ምን ይላሉ? በኤክስ ላይ በተለጠፉ ልጥፎችና በአንዳንድ የዜና ምንጮች መሰረት ኤለን ከዋይት ሀውስ መውጣቱ በተለያዩ የሴራ ትንታኔዎች ነው የተብራራውና አንዳንዶች ምን ይላሉ? ከትራምፕ አስተዳደር ጋር ያለ ውስጣዊ ግጭት ወይ ደግሞ የፖለቲካ ሴራ መዘዝ እንደሆነ ነው የሚከራከሩት። ለምሳሌ አንዳንድ ተንታኞች ኤለን በትራምፕ አስተዳደር ውስጥ ያሉ የተደበቁ ሀይሎች እንደ ዲፕ ስቴት የሚባሉት ነው ተጽዕኖ ስላጋጠመው ከስልጣኑ መውጣት እንደመረጠ ይገምታሉ። ሌሎች ደግሞ ይህንን የኤለን የግልና የኤክስ ስፔስ ስትራቴጂካዊ እርምጃ ነው ብለው የሚከራከሩ አሉ። ምናልባትም በአለም አቀፍ ደረጃ የበለጠ ተጽዕኖ ለመፍጠር ነው እየተባለ ነው ያለው እና የዩኒሴፍንም ስናነሳ ዩኒሴፍ በጣም አለም አቀፍ የሆነ ድንጋጤን የፈጠረ ነው የዩኒሴፍ አካሄድ የነበረው አይደለ። በጣም ትልቅ ወንጀል ነበር ሲሰራ የነበረው እና ኤለን በዩኒሴፍ ዙሪያ ያነሳቸው የወንጀልና የሙስና ክሶች በሴራ ትንታኔ ውስጥ ትልቅ ቦታ ነው ይዘው፣ እስካሁን ድረስ ያልበረዱ ርዕሰ ጉዳዮች ናቸው። በኤክስ ላይ የተሰራጩ ልጥፎች እንደሚያመለክቱት አንዳንድ ተንታኞች እንደሚሉት ኤለን የዩኒሴፍ ገንዘብን አጠቃቀምና የሰብዊ የሰብአዊ መብት ጥሰቶችን በመግለጥ ለአለም አቀፍ ድርጅቶች ተጽዕኖ ለመግታት እንደሞከረ ነው የሚያምኑት። አንዳንዶች ይሄ የኤለን የተደበቀ አጀንዳ አካል ነው ብለው ይከራከራሉ። ለምሳሌ የተባበሩት መንግስታትና ሌሎች አለም አቀፍ ተቋማትን ለመቃወም የሚደረግ ሙከራ ነው ይላሉ። ሌሎች ደግሞ ኤለን ይህንን መረጃ በኤክስ ላይ በማጋለጥ የራሱን የፖለቲካ የንግድ ግቦችን ለማሳካት እንደሆነ ይገምታሉ። በተለይ ደግሞ የኤክስ መድረክን እንደ መሳሪያ በመጠቀም ኤክስ ያው በሱ ስራ አደል ያለው እሱ ኤክስ ገጽ ማለት ነው። እና ሌላው ኤክስ ስፔስ እና የኤለን የማርስ ተልእኮ ቅዶች ብዙ የሴራ ትንታኔዎች አስነስተዋል። አንዳንዶች ኤለን በጠፈር ፈለጋ በኩል የተደበቁ አለም አቀፍ አጀንዳዎችን እያራመደ ነው ብለ ያምናሉ። ለምሳሌ የሰው ልጅን ወደ ማርስ በማዛወር አዲስ አለም ስርዓት መፍጠር። ሌላው በኤክስ ላይ የተሰራጩ አንዳንድ ልጥፎች ኤክስ ስፔስ ከመንግስታት ውጭ ያሉ ኃይሎች ወይ ደግሞ የውጭ ምድር አካላት በመተባ ማስተባበር ላይ እንዳለ ነው የሚጠቁሙት። ምንም እንኳን እነዚህ ግምቶች ግልጽ ማስረጃቸውን ባላገኝም ግን እንደዚህ የሚባሉ ግምቶች አሉ። ያው እሳት በሌለበት ጭስ አይኖርም እንደሚባለው ግን ይሄ ነገር ወደ እውነታ የቀረበ ነው የሚለው አሉ። እነዚህ ትንታኔዎች እንግዲህ በኤለን አነጋጋሪ ምስልና በኤክስስፔስ አስደንጋጭ ፕሮጀክቶች ምክንያት በጣም ተወዳጅነትን አግኝቶ ብዙ መነጋገሪያ ርዕሰ ጉዳይ የሆነ ነውና ኤለን መስክ በኤክስ ኤአይ በኩል የአርቲፊሻል ኢንቴሊጀንስ ፈጠራዎችን በማስፋፋት ላይ ያለው ሚና ሌላው የሴራ ትንታኔ መነሻ ሆኗል። አንዳንድ ተንታኞች ኤለን በአርቲፊሻል ኢንቴሊጀንስ በኩል የዓለም አቀፍ ቁጥጥር ስርዓትን ለመፍጠር እንደሚሞክር ነው የሚከራከሩት። በተለይ ደግሞ የኤክስ ኤአይ ፕሮጀክቶች እንደ ግሮክ ያሉ መሳሪያዎችን የመረጃ ፍሰትንና የህዝብ አመለካከትን ለመቆጣጠር ጥቅም ላይ ሊሆኑ ይችላሉ ተብሎ ነው እየተገመጠ ያለው ና በኤክስ ላይ ያሉ አንዳንድ ልጥፎች ኤለን በአርቲፊሻል ኢንቴሊጀንስ በኩል የዓለም አቀፍ ኢኮኖሚና ፖለቲካን ለመቆጣጠር እንደሚሞክር ይጠቁማሉ። ምንም እንኳን እነዚህ ግምቶች በአብዛኛው በማስረጃ አልተደገፉም ቢባሉም ግን እየተወራ ያለው ትልቁ ርዕሰ ጉዳይ እና ትኩሳት የሆነው ይሄ ነው ማለት ነው። እና ዓለምም እንዴት እየተመለከተው እንዳለ ስናይ በአሜሪካ ውስጥ ለምሳሌ ኤለን በአንዳንዶች እንደ ፈጠራ መሪና የመረጃ ነፃነት ተዋጊ ተደርጎ ይታያል፣ በሌሎች ደግሞ እንደ አከራካሪ ሰው የፖለቲካ ሴረኛ ይቆጠራል። ስለዚህ በኤክስ ላይ ያሉ ልጥፎች እንደሚያመለክቱት አንዳንድ አሜሪካውያን ኤለን የዩኒሴፍ ግኝቶችን በማጋለጥ የዓለም አቀፍ ድርጅቶች ተጠያቂነት እንዲጨምር እንደረዳ ያምናሉ። ሌሎች ደግሞ ይህንን የኤለን የግል አጀንዳ አካል ነው ብለው የሚጠራጠሩ አሉ። በአውሮፓ ኤለን ማሳካ ደግሞ በጠፈር ፍለጋ እና በአርቲፊሻል ኢንቴሊጀንስ መስክ ፈጠራን መሪ እንደሆነ ነው እየታየ ያለው። ነገር ግን የዩኒሴፍ ግኝቶቹ በአንዳንድ ሀገሮች ውስጥ ተቀባይነት አላገኙም። ለምሳሌ ቢቢሲ እና ሌሎች የአውሮፓ ሚዲያዎች መሰረት አንዳንድ አውሮፓውያን ኤለን የተባበሩት መንግስታትና ሌሎች አለም አቀፍ ድርጅቶችን ለመጉዳት እንደሚሞክር ነው የሚገምቱት። ይህም በአውሮፓ ውስጥ ስለሱ ያለውን ግንዛቤ የተወሳሰበ አድርጎታል ማለት ነው። በእስያና በሌሎች ሀገሮችም በተለይ በቻይና እንደ ኤለን የቴክኖሎጂ ተጽዕኖ ፈጣሪ እንደመሆኑ መጠን እንደ ተፎካካሪ የሚታይ ነው። የኤለን የዩኒሴፍ ግኝቶችን በአንዳንድ የእስያ ሀገሮች ውስጥ እንደ አሜሪካ የፖለቲካ ሴራ አካል ተቆጥረዋል ማለት ነው እና በተለይ ደግሞ የተባበሩት መንግስታት ተጽዕኖ ለመግታት የሚደረግ ሙከራ እንደሆነ። በሌሎች ሀገሮች ደግሞ እንደ አፍሪካ፣ ደቡብ አሜሪካ የኤለን የጠፈር ፍለጋና የአርቲፊሻል ኢንቴሊጀንት ራዕይ እንደመነሳሳት ይታያል። ነገር ግን የሴራ ትንታኔዎች ደግሞ በአንዳንድ ክፍሎች ውስጥ ጥርጣሬን የፈጠሩ ናቸው ማለት ነው። እነሱ ግን እኛ እንድናውቀው የሚፈልጉት ገጽ ምንድን ነው የሚለውን ደግሞ አስከትለን እንመልከተው ስንመለከት በጣም ብዙ አለመግባባቶችና የወንጀል ግኝቶችን ነው የምናገኘው ማለት ነው። ኤሎን መስክ ከዋይት ሀውስ ጋር ያለው ግንኙነት ከትራምፕ ጋር ያጋጠመው አለመግባባት በተለይ ደግሞ በዩኒሴፍ ዙሪያ ያጋለጣቸው ወንጀሎች አሉ። ይሄ ታሪክ የፖለቲካ የቴክኖሎጂ እና ዓለም አቀፍ ሴራ ጥምረት ነው ማለት ነው ዝግጅቱ። ስለዚህ ደግሞ እንደተለመደው እስከ መጨረሻው አብራችሁን ዝለቁ። ኤለን መስክ የኤክስ ስፔስ እና ቴስላ መስራች እንደሆነ ይታወቃል። በቴክኖሎጂ እና በፈጠራ መስክ ያለውን እውቀትና ተጽዕኖ በመጠቀም ወደ ዋይት ሀውስ ተጋብዞ ነበር በተለይ ደግሞ በትራምፕ አስተዳደር ወቅት ኤለን በ2024 መገባደጃ ላይ በይፋ የዋይት ሀውስ አማካሪ ሆኖ ተሹሟል። ዋና ዓላማው እንግዲህ የአሜሪካን የጠፈር ፍለጋ አርቲፊሻል ኢንተለጀንስ ኤአይን፣ እና የቴክኖሎጂ ፖሊሲዎችን ለማሳደግ መርዳት ነበረ ኤለን በኤክስ ስፔስ በኩል የጠፈር ምርምርንና በኤክስ ኤአይ በኩል የአርቲፊሻል ኢንተለጀንስ ፈጠራዎችን በማስፋፋት ረገድ ያለው ልምድ ለአሜሪካ መንግስት ወሳኝ እንደሆነ ታይቷል። ከዚህ በተጨማሪ ኤለን የመረጃ ነጻነትና ግልጽነት በኤክስ መድረክ በመደገፍ ታዋ ታዋቂ የሆነ ሰው ነው። ቀደም ካሉት ሳይንቲስቶች፣ ተመራማሪዎች እንደውም አይኪው በጣም ከፍተኛ ነው ይባንለታል ይሄ ሰው። ይህም ከትራምፕ አስተዳደር ከፖለቲካ አቋሙ ጋር ተመሳሳይነት እንዳለው ደግሞ ይታመን ነበረ። ይሄ ግንኙነት በመጀመሪያ እንደ ጠንካራ አጋርነት ታይቶ በጣም በርካቶችን አስክር በተለይ ደግሞ አርቲፊሻል ኢንቴልጀንስ ላይ አንዳንዶች እንደውም ከፍተኛ የሆነ ስጋትን አስቀምጠው ነበረ። እነዚህ ሁለቱ ከተጣመሩ በጣም ከፍተኛ የሆነ ተግዳሮት አለማችን እንደሚገጥማት ነው ሲነገር የነበረው በተለይ በአሜሪካ የቴክኖሎጂ ተጽዕኖን ሲሆን ባለም አቀፍ መድረክ ለማስፋት ያለው ፍላጎት እንደመነሳሳት ሆኖ ነበር ማለት ነው እና ኤለን በተለይ ደግሞ የአሜሪካን የጠፈር ተልኮች ከኤክስ ስፔስ ጋር በማስተባበርና በአርቲፊሻል ኢንቴሊጀንስ ዘርፍ የቻይናን ተጽዕኖ ለመግታት በመፈለጉ ወደ ዋይት ሀውስ መግባቱን ስትራቴጂካዊ እርምጃ እንደነበረ ይታወቃልና ከዛ ከትራምፕ ጋር እንግዲህ አለመግባባት እንደተፈጠረ ነው መረጃውም ያሳየው። ኤለን መስክና ዶናልድ ትራምፕ በመጀመሪያ በጋራ ግቦች የተገናኙ ቢመስሉ በተለያዩ ጉዳዮች ላይ አለመግባባቶች መከሰታቸውን ነው የተገለጸው። ታቃላችሁ ኤሎን መስክ ለትራምፕ ወደ ዋይት ሀውስ ወንበር ለመምጣት የአንበሳውን ድርሻ ሲጫወት የነበረ ሰው ነው። በገንዘብም እውቅናውንም በመጠቀም በሌሎችም መንገዶች ማለት ነው፣ በጣም ከፍተኛ የሆነ ሚና ነው የተጫወተው። ይሄ ለሁላችንም የተደበቀ አይደለም እና በኤክስ መድረክ ላይ እና በተለያዩ የዜና ምንጮች መሰረት ዛሬ ላይ እንግዲህ እንደምናየው ኤለን ከትራምፕ ጋር በተለያዩ የፖሊሲና የአመራር አቅጣጫዎች ላይ ተቃራኒ አቋም ይዞ ነበረ። ዋና ዋና ያለመግባባት ምክንያቶች ተብለውም የተጠቀሱ ነገሮች አሉ። የፖሊሲ ልዩነቶች፣ ለምሳሌ ኤለን በቴክኖሎጂ እና በጠፈር ፍለጋ ላይ ያተኮረ ራዕይ ነበረ የሚሰራው በተለይ ደግሞ የአሜሪካን የጠፈር ተልኮዎች እና የአርቲፊሻል ኢንቴሊጀንስ ፈጠራዎችን ለማሳደግ። ትራምፕ ግን በተለያዩ ጊዜያት በኢኮኖሚና በፖለቲካ ቅድሚያ የሚሰጡ ውሳኔዎችን ሲያደርግ ነው የተስተዋለው። ይህም ከኤለን ራእይ ጋር የሚጋጭ ነበር ማለት ነው። ለምሳሌ በቢቢሲ አማርኛ ዘገባ መሰረትም ኤለን በተለያዩ የመንግስት ወጪ ቅድሚያዎች ላይ ከትራምፕ ጋር አለመግባባት እንደነበረው ነው የተጠቀሰው። በተለይ በጠፈር ምርምርና በአካባቢ ጥበቃ ፖሊሲዎች ላይ ማለት ነው። አንደኛው ይሄ ነው የፖሊሲ ልዩነታቸው። ሌላው የመረጃና ነጻነትና የማህበራዊ ሚዲያ አቋም ነው ያላስማማቸው። ኤለን በኤክስ መድረክ በኩል የመረጃ ነጻነትና ግልጽነትን በመደገፍ ታዋቂ ነው። ትራምፕ ግን በተለያዩ ጊዜያት የሚዲያን ቁጥጥርና የተወሰኑ መልዕክቶችን ለማስፋት የሚያስችሉ ፖሊሲዎችን የሚደግፍ ነው። ይህም ከኤለን አቋም ጋር የሚቀረን ነበረ። በኤክስ ላይ የተደረጉ ልጥፎች እንደሚያመለክቱትም ኤለን በተለይ በመረጃ ቁጥጥርና በማህበራዊ ሚዲያ ደንቦች ላይ ከትራምፕ አስተዳደር ተቃራኒ አቋም ይዞ ነበረ፣ ከትራምፕ አስተዳደር ጋር ማለት ነው። ይሄ ሁለተኛው ነው። ሶስተኛው የግልና የንግድ ግጭቶች ናቸው። ኤለን በኤክስ ስፔስ እና በኤክስኤአይ ላይ ያተኮረ የንግድ ፍላጎት ነበረው። እነዚህ ከመንግስት ፖሊሲዎች ጋር የተወሰኑ ጊዜያት ይጋጫሉ። ለምሳሌ ኤክስ ስፔስ ከናሳና ከሌሎች የመንግስት ኤጀንሲዎች ጋር ውል ሲፈርም የትራምፕ አስተዳደር በተወሰኑ የገንዘብ ድጋፍና የፖሊሲ ውሳኔዎች ላይ የተለየ አቅጣጫ መርጧል። ይህም ኤለን ተበሳጭቶ ሊሆን ይችላል የሚሉ ግምቶች አሉ። እነዚህ አለመግባባቶች እንግዲህ በመጨረሻ ኤለን ከዋይት ሀውስ እንዲወጣ መነሳሳቱን በተለያዩ ምንጮች ነው የተጠቀሰው። በተለይ ደግሞ በኤክስ ላይ የተሰራጩ ልጥፎች እንደሚያመለክቱን ኤለን ሀገር ውስጥ ያለውን የፖለቲካ ጫናና የቢሮክራሲ መዘናጋት መቋቋም እንደማይፈልግ ነው የተናገረው። ይህም የሱን የግልና የንግድ ግቦችን ለማሳካት ከተፈለገ ከዋይት ሀውስ መውጣት የተሻለ እንደሆነ እንዲያምን ሊያደርግ ችሏል ማለት ነው። እና እንግዲህ ኤለን መስክ በተለይ ደግሞ በኤክስ መድረክ በኩል በርካታ የወንጀልና የሙስና ጉዳዮችን በመግለጽ በጣም የዓለምን ትኩረት የሳበ ሰው ሆኖ ነበረ። ከዚህ መካከል በጣም አከራካሪ የሆነው የዩኒሴፍ ዙሪያ ያነሳቸው ጉዳዮች ናቸው። በኤክስ ላይ በተለጠፉ ልጥፎችና በተለያዩ የዜና ምንጮች መሰረት ኤለን የዩኒሴፍን የገንዘብ አያያዝ፣ የፕሮግራም አስተዳደር በተመለ ከተከባድ ክሶችን ያቀረበ ሰው ነው። ዝርዝር ጉዳዮቹን ደግሞ ስንመለከት የገንዘብ አጠቃቀም ችግሮች አሉ፣ የሙስና ክሶች አሉ፣ የሰብአዊ መብት ጥሰቶች አሉ፣ ሌሎችም ማለት ነው። የሙስና ክሶች ኤለን በዩኒሴፍ ውስጥ ያሉ አንዳንድ ከፍተኛ አመራሮች በሙስና እና በገንዘብ አግባብ ባለመጠቀም ላይ ተሳትፎ አላቸው ተብሎ ነው የተናገረው። በተለይ ደግሞ አንዳንድ ሀገራት ውስጥ የዩኒሴፍ ፕሮግራሞች በተገቢው መንገድ እንዳልተተገበሩ፣ የእኛንም ሀገር ጨምሮ ማለት ነው ገንዘቦች ወደ ሌሎች አግባብ ያልሆኑ መዳረሻዎች መዞራት ሆኗቸው እና ያመለከተው ይህም የዩኒሴፍ ዓለም አቀፍ ምስልና ታማኒነት ላይ ከፍተኛ ጥያቄ ያስነሳና ለምን ያስደነገጠ ክስተት ነው። ምክንያቱም ለጦርነትም ለአንዳንድ ነገሮችም ተብሎ የሚላኩ ገንዘቦች፣ እርዳታዎች ሁሉ እርስ በርስ እያፋጁ እንደነበረ ለነሱ ደግሞ ለግለሰቦች ኪስ ማደላዊያ እንደነበረ በደንብ ነው፣ በነገራችን ላይ በመረጃና በማስረጃ ሰነዶችን አሰናርቶ ያጋለጣቸው ማለት ነው። የሰብአዊ መብት ጥሰቶችንም ስናይ በኤክስ ላይ በተለጠፉ ልጥፎች መሰረት ኤለን የዩኒሴፍ በአንዳንድ ሀገራት ውስጥ ያሉ ፕሮግራሞችን የሰብአዊ መብት ጥሰቶችን በተዘዋዋሪ መደገፋቸው በተለይ ደግሞ በተገቢ መንገድ እንዳልተጣራ ነው የጠቆመው። በተለይ ደግሞ በአንዳንድ ግጭት ባለባቸው አካባቢዎች የእኛንም ሀገር ይጨምራል። በነገራችን ላይ ይሄ ጉዳይ የዩኒሴፍ ገንዘቦች በተገቢ ባልሆኑ አካላት ላይ ጥቅም ላይ እንደዋሉ ነው የሚነገሩ። የጦር መሳሪያን ማስገባትን የመሳሰሉ ሌሎች በጣም ዘግናኝ የሆኑ ወንጀሎች ነው በዩኒሴፍ ሲሰራ የነበረው። እነዚህ ክሶች እንግዲህ በአለም አቀፍ መድረኮች ላይ ከፍተኛ ውዝግብና ድንጋጤን የፈጠሩ ናቸው። የዩኒሴፍ ተግባራት ላይም ግልጽነት እንዲኖር ጥሪ ተደርጎ ነበረ። ሰራተኞቹ ላይም የተደረገውን ቢሮው እንዴት እንደነበር ሁሉንም ነግረናችሁ ነበር ካስታወሳችሁና እነዚህ ግኝቶች በተለይ ደግሞ በኤክስ መድረክ ላይ በሰፊው ተወዳጅነትን ያገኙ። ኤለን መስክም መጀመሪያ ከነበረበት ያውቅና ከፍ እንዲል ያደረጉ ክስተቶች ናቸውና ይህንን ያደርጋል ተብሎ ራሱ አልተጠበቀም የነበረው በጣም ብዙ መረጃዎችን ነው በርብሮ ያወጣው። ስለዚህ ኤለን መስክ ይህን መረጃ በመግለጽ የዓለም አቀፍ ድርጅቶችን ተጠያቂነት ላይ አዲስ ውይይት የከፈተና ና ሰዎችን ነገሮችን በትኩረት እንዳዩ ያደረገ ነው። ሆኖም የዩኒሴፍ በይፋ እነዚህ ክሶችን ውድቅ በማድረግ የገንዘብ አጠቃቀማቸው ላይ ግልጽና ለልጆች ድጋፍ ላይ ያተኮረ እንደሆነ ደግሞ አስተባብሏል። ይሄ ግን አይደለም ኤለን መስክ ባወጣው መረጃ መሰረት ነው ልኩ ማለት ነው ብዙ ማረጋገጫዎች ስላሉት ይሄ ክስተት ኤለን በአለም አቀፍ መድረክ የበለጠ አከራካሪ አጨቃጫቂ ምስልን ሰጥ ይቶታል ነገር ግን በተመሳሳይ ጊዜ ደግሞ የመረጃ ነጻነትና ግልጽነትን በመደገፍ ያለውን ቁርጠኝነት የሚያጠናከረ ነው። ለመሆኑ ለአሜሪካና ለዓለም እንዲሁም ደግሞ ለኤክስ ስፔስ ምንድን ነው ተጽዕኖ የኤለን መስክ አሜሪካ ዋይት ሀውስ መግባቱና መውጣቱ የሚለውንም ማየት ተገቢ ነው። ለአሜሪካ እንግዲህ የኤለን መውጣት የትራምፕ አስተዳደርም የቴክኖሎጂ ና የጠፈረ ፍለጋ ፖሊሲዎችን ሊጎዳ ይችላል በእጅጉ ተብሎ ይገመታል። ኤለን በአሜሪካ የጠፈር ተልኮች እና የአርቲፊሻል ኢንቴሊጀንስ ፈጠራዎችን ለማሳደግ ወሳኝ ሚና ተጫውቷል እና ይሄ የእሱ መውጣት ደግሞ ይሄን ምግብ ሊያዘገይ ይችላል ተብሏል። በተለይ ደግሞ ለቻይና ጮቤ እንድትረግጥ አድርጓታል ነው የተባለው የኤለን መስክ ዋይት ሀውስ መውጣት ማለት ነው። በተጨማሪም የዩኒሴፍ ግኝቶች በአሜሪካ ውስጥ የዓለም አቀፍ ድርጅቶች የገንዘብ ድጋፍ ላይ አዲስ ክርክርን ሊያስነሱ ይችላሉ። ሌላው ለዓለም ያለውን አንድምታ ስንመለከት የኤለን የዩኒሴፍ ግኝቶች የዓለም አቀፍ ድርጅቶች ተጠያቂነትና ግልጽነት ላይ አዲስ ትኩረት አምጥተዋል ማለት ነው። ይህ ደግሞ በተለይ በሌሎች ሀገሮች መካከል ያለውን የገንዘብ ድጋፍና የሰብአዊ መብት ጥበቃ ላይ ተጽዕኖ ሊያሳድር ይችላል። በተጨማሪም ብለን መውጣት የአሜሪካ የቴክኖሎጂ እና የጠፈር ፍለጋ ተጽዕኖ በዓለም አቀፍ መድረክ ሊያዳክም ይችላል። ይሄ እንግዲህ ቻይና የምትፈልገው ነገር ነው ማለት ነው። በተለይ ቻይና፣ ሌሎች ሀገራትም በዚህ ዘርፍ ፉክክር ያደርጋሉ። ስለዚህ አሜሪካ በጣም ተፈርታ ነበር ኤለን መስክ ወደ ዋይት ሀውስ ሲገባ። አሁን ግን እንግዲህ ለአሜሪካ እና ለሌሎችም ሀገራት የኤለን መስክ ከዋይት ሀውስ መውጣት የተሻለ ነው ብለው ነው እያሰቡ ያሉት፣ ለሌሎች ሀገራት ማለት ነው። ለኤክስ ስፔስ የኤለን መውጣት ለኤክስ ስፔስ እንግዲህ አዲስ እድል ሊሆን ይችላል። ኤለን ከዋይት ሀውስ ፖለቲካ ነጻ ሆኖ በ የኤክስ ስፔስ ላይ የበለጠ ሊያተኩር ይችላል። በርካቶችም የሚናገሩት ምሁራኑ ሊቃውን የዘርፉም ሊቃንም እንደ ስፔስ ኤክስ አይነት ላይ የሚሰሩ ሰዎች ማለት ነው። በጣም ምክንያቱም ያለውን አቅሙን ሁሉ ስለሚጠቀም ለኤክስ ስፔስ የተሻለ ነው የእሱ መውጣት ብለው ደግሞ የሚናገሩአሉ። ይህም የማርስ ተልኮችና ሌሎች የጠፈረ ፍለጋ ፕሮጀክቶችን ሊያፋጥን ይችላል። ምክንያቱም ሙሉ ጊዜውን እዚህ ላይ ነው የሚያተኩረው፣ ከፖለቲካ ነጻ ይሆናል። በተመሳሳይ ጊዜ የዩኒሴፍ ግኝቶች በኤክስ ስፔስ ላይ ያለውን ህዝብ ግንዛቤ ደግሞ ሊጎዱ ይችላሉ ተብሎ ደግሞ ይሄ የተገለጠው የነበረው ሚስጥር ሊዳፈን ይችላል ይላሉ። በተለይ ደግሞ ለም በአከራካሪ ጉዳዮች ውስጥ መሳተፉን ከቀጠለ ነው እና እንደ አጠቃላይ ስናየው ግን ለምንድነው ዓለምን ያስደነገጠው የኤለን መስክ ዋይት ሀውስ መውጣት የሚለውን ስናይ፣ በዩኒሴፍም ዙሪያ አጋለጣቸው ወንጀሎች የፖለቲካ የቴክኖሎጂና፣ የዓለም አቀፍ ድርጅቶች መገናኛ ቦታ ላይ አዲስ ውይይትን ከፍተው ነበረ። በርካቶችም አይናቸውን በሙሉ እሱ ላይ አደርገው ነበረ። ኤለን ወደ ዋይት ሀውስ የገባው የአሜሪካን የቴክኖሎጂና የጠፈር ፍለጋ ተጽዕኖ ለማሳደግ ነበር። ነገር ግን ከትራምፕ ጋር በፖሊሲና በአመራር ላይ ደግሞ ያጋጠሙት አለመግባባቶች መውጣቱን አስከትለዋል። ግን ይህ እያጋለጣቸው የነበሩ ወንጀሎች የበለጠ ይዳፈናሉ። ለወንጀለኞች ደግሞ በሬ ካስታሌ ሱ ከዋይት ሀውስ መውጣት ነው እያሉ ያሉት። በተጨማሪም የዩኒሴፍ ወንጀል ግኝቶች የአለም አቀፍ ድርጅቶች ተጠያቂነት ላይ አዲስ ብርሃን ፈንጥቀዋል እና ይህን እንግዲህ ኤለን ሚና በአለም አቀፍ መድረክ የበለጠ አግኑቶታል። እንደ ዩኒሴፍ ያሉ ድርጅቶች ያው አሁንም ውስና ሌብነታቸው እንዳለ የሚቀጥል ቢሆንም የበለጠ ግን እንደውም እንዲጠነቀቁ ነው የሚያደርጋቸው፣ እሱ ሲወጣ ማለት ነው። ከዚህም በኋላ ሌላ መረጃዎች እንዳይወጡ ማለት ነው። ይሄ አዲስ ምዕራፍ ለይለን ኤክስ ስፔስ እና ለዓለም ምን ሊያመጣ ይችላል የሚለውን እስኪ እናንተስ ምን ይሰማችኋል? ከሀሳባችሁን በኮመንት መስጫ ላይ ብታጋሩን ደስ ይለናሉ። ድ ቤተሰቦቻችን መረጃዎቻችን እነዚህን ይመስላሉ። አብራችሁን ስለነበራችሁ እጅጋርገን እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸቆዩልን።